አሁን አሁን የህፃናትና የታዳጊዎች ድንገት መጥፋት ብሎ ተገድለው መገኘት የተለመደ ሆኗል። ለምን እንደሆነ ባይታወቅም አደጉ የተባሉ ሀገራት ላይ ደግሞ ይብሳል። በተለይም አብዛኛው ወጣት ሊኖርባት በሚሻት አሜሪካ ይህ አይነቱ አስደንጋጭ ክስተት ተደጋግሞ ሲፈጠር እንመለከታለን። ንጹሐን ህፃናት ያለ ጥፋታቸው ሲገደሉ፣ ታዳጊዎች ትምህርት ቤት ብለው እንደወጡ ወደ ቤታቸው ሳይመለሱ ሲቀሩ ብዙ ጥያቄዎችን ያስነሳል ፖሊስም እውነት ይሁን የሽፋን መልስ አይሉት ነገር ታዳጊዎቹ የሚጠፉት በወንጀለኞች ታግተው ነው፣ ከቤተሰብ ጋር በተፈጠረ አለመስማማት ነው፣ የአእምሮ የጤና እክል ስላለባቸው ነው እያለ ብዙ ብዙ ምላሾችን ይሰጣል። ግን ከእነዚህ ምክንያቶች በተጨማሪ ሌላ ድብቅና ምስጢራዊ ምክንያት አለ ብለው የሚያምኑና ሲናገሩን የሚደመጡ ሰዎች ጥቂት የሚባሉ አይደሉም። ከእነዚህም ውስጥ ሕጻናቶቹና ታዳጊዎቹ ለአምልኮ ስርዓት መስዋዕት ይሆናሉ ብለው ሐሳባቸውን የሚያነሱ አያሌዎች ናቸው። ጥር 14 1973 ነበር የ16 ዓመት ታዳጊው ኖርማን ላመር ዳላስ ቴክሳስ ውስጥ በሚገኘው ለ24 ሰዓት ክፍት በሆነው ውድናቱ እስከ እኩለ ሌሊት አምሽተ በምትሰራበት ቡና ቤት የተገኘ የኖርማን አመጣት እናቱን ድንገት ሰርፕራይዝ ለማድረግም ነበር የአቅሙን ለስላሳ መጠጥ አዞም ይቀመጣል። እናቱም ድንገት በምትሰራበት ቡና ቤት ውስጥ ልጇን ስታየው ደንግጣ ደስ ብሏትም ኖርማንን አቀፈችው። ቆም ብላ ስታስተውል ግን ልጇ ኖርማን ብቻውን አልነበረ። ይልቁንስ ሁለት በሱ ዕድሜ ያሉ ትከሻቸው ድረስ የወረደ ጸጉር ያላቸው ታዳጊዎች አብረውታል። በተጨማሪም አንድ ከልጆቹ ዕድሜ በመጠኑ ከፍ ያለው ወጣት ነበር የኖርማን እናት ወጣቱን ሰው ከዚህ በፊት አይታው ብታውቅም ስሙን ግራ አታውቀውም ነበር። እውነት ለመናገር ይህን ሰው በእርግጠኝነት የሚያውቀው አንዳችም ሰው በዚህ ይቻለ የሚል የኖርማን እናት ላይ ግን በመጠኑ ድርጋጤ ያጫረባትና ገር ያሰኛት ነገር እነዛ ሁለቱ ልጆች ማናቸው። ከዛች ቀን በፊት አይታቸው አታውቅም። ሁሉንም የልጆቿን ጓደኞች የምታውቀውናት ነገሩ እንግዳ ሆኖባታል። ለዚያውም በዚህ ምሽት አብሯቸው ሊሆን ኖርማን ወደ ቤቱ እንደሚመለስና ቀጣዩ ቀን ላይ ስራ እንደሚያግዛት ለእናቱ ነግሮ ከልጆቹ ጋር ቡና ቤቱን ለቆ ይወጣ። የ16 ዓመቱ ኖርማን ግን ዳግመኛ የቤቱን ደጃፍ አራገ። ፖሊስ በታዳጊው ልጅ መጥፋት መዝገብ ከፍቶ ምርመራው ይጀምራል። መጀመሪያ ሊጠይቃትና ቃሏን ሊወስድ የቻለው የኖርማንን እናት ነበር። ፖሊስም ቃሏን መሰረት አድርጎ እናቱ ምንም ልታደርገው እንደማትችልና በፍቅር ሲኖሩ የነበሩ እናትና ልጅ መሆናቸውን አውቁ እሷም በዚህ አይነቱ ክስተት ተጎጂ መሆኗን ያረጋግጣል። በዚህም በነፃ ያሰናብታታል። ቆይቶም ኖርማን የከረሜላው ሰው ወይንም ካንዲማን በመባል የሚታወቀው የዲንኮር ሰለባ ሊሆን እንደሚችል ግምቶች መምጣት ጀመሩ። ዲንኮር ከ1970 እስከ 1973 በአውስተን አካባቢ ይፈጸሙ በነበሩ የወንድ ታዳጊ ልጆች ወሲባዊ ጥቃትና ግድያ ላይ ተጠርጣሪ የነበረ ሰው ኮርልም ሰለባዎችን የሚያገኘው ተባባሪው በሆኑት ሁለት ታዳጊ ልጆች ነው፣ ኤልመር ሄንሊና ዴቪድ ብሩክስ። ለእነዚህ ታዳጊዎች አንድ ሰለባ የሚሆን ወንድ ታዳጊ ልጅ ሲያመጡለትም በአንድ ልጅ 200 ዶላር ይከፍላቸውም ነበር። የሚያደርጉትን በውል እንዳላወቁት ለኤልመር ሄንሊና ለዴቪድ ብሩክስ የሚከፈላቸው 200 ዶላር በቂያቸው ከመሆኑም በላይ የልጅ ፍላጎታቸውን ይሞላላቸው ነበር። ቆይቶም የኮርል ወንጀል መጋለጥ ሲጀመርና እስከ ዛሬ ያደረገውን ለፖሊስ ለመናገር ሲወስን ታዳጊ ተባባሪው ኤልመርሂም መጨረሻው አላምር ሲለምን ዘብጥ ያወርደው መበስበሳቸው መሆኑን ሲረዳ ቀጣሪውን ቆርን ለፖሊስ ሳይናዘዝ በፊት ተኩሶ ይገድለዋል። ኋላም 28 የኮርል ተጠቂ የሆኑ ማለትም የወሲብ ጥቃትና ግድያ የተፈጸመባቸው የታዳጊ ልጆች አስክሬን በኮርል ጓሮ ውስጥ ተቀብሮ ይገኛል። ከ28 ውስጥ ግን አንድ በእርግጠኝነት የሚታወቅ የ17 ዓመቱ ማርክስ ኮት አስክሬን ሊገኝ አልቻለም። ይህም የሚያመለክተው ኮል ሕይወታቸውን በአጭሩ የቀጨባቸው ታዳጊ ልጆች እነዚህ ብቻ እንዳልሆኑ ከ28ም እንደሚዘሉ ነው። ይህንንም ሐሳብ የሚያጠነክረው ሌላው ተባባሪ የነበረው ሄንሊ በፖሊስ ከተያዘ በኋላ በሰጠው ቃል ፖሊስ ያልደረሰባቸውና ያላገኛቸው ብዙ አስክሬኖች እንዳሉ ተናግሯል። ኖርማል መኖሪያውን በዳላስ ያድርግ እንጂ ውልደቱና እድገቱ ሀውስተን ዙሪያ ነበር። በ1971 የትምህርት ዘመንም የሃይ ስኩል ትምህርቱ ጃክሰን በተሰኘ የሁለተኛ ደረጃ ትምህርት ቤት ተመዝግቦ ይከታተል ነበር። በዚህም ጊዜ ነው ህይወቱን ሊያበላሽበት የሚችለውን ኤልመር ሄንሊ የተዋወቀው። አብረው ይማሩ ስለነበር፣ ኖርማንም የሄምሊን አባት ይኖርበት በነበረው መንደር ጎረቤት ሆኖ ይኖር ስለነበር ከሄንሊ ጋር ይህ ሊተዋወቅበት የሚችልበት ሁኔታም ሰፊ ነው። በዚህ መንደር ይኖሩ የነበሩ ብዙ ወንድ ታዳጊዎች የኮርል ሰለባ ሲሆኑ ቆይተዋል። በኋላ ኖርማል ከእናቱ ጋር ለመኖር በመኪና ከሦስት ሰዓት ተኩል በላይ ተጉዞ ወደ አውስተን ያቀና። በኮርል ጓሮ ከተገኙት አስክሬኖች ውስጥ አንዱ ማንነቱ ያልታወቀ ሲሆን በስዊም ሱት ቦይ በመባል እንደሚታወቅ ብቻ ተረጋግጧል። በተጨማሪ ከኮርል ሰለባዎች ውስጥ እንደ ኤሮፓያን አቆጣጠር በመጋቢት 1973 በኖርፎልክ ቨርጂኒያ አውቶቡስ ፌርማታ የጠፋው ታዳጊ ዳሪን ሂልስም ይገኛል። እነዚህ ምናልባትም መቶ ይደርሳሉ ተብሎ ከሚገመቱ የኮርል ሰለባዎች ውስጥ ጥቂቶቹ ናቸው። ታዳጊዎቹ ወንጀለኞች ወይም የኮርል ተባባሪዎች ሄንሊና ሩክስ በፖሊስ ቁጥጥር ስር ከዋሉ በኋላ ቃላቸውን ሲሰጡ ኮርል ሰለባ ካደረጋቸው ብዙ ታዳጊዎች ስማቸውን እንኳን የሚያውቋቸው የማያውቋቸው ጥቂቶች እንዳልሆኑ ተናግረዋል። ስለ ሄልመር ሄንሊ የተገኘ ምስል ባይኖርም ከ1973 ዓ ም ጀምሮ በተጻፈው የብሩክስ ዊኪፒዲያ ገጽ ላይ ባለው ስዕል መሠረት ብሩክስ ሰፊ ትከሻና ረዘም ያለ ፀጉር ነበረው። ብሩክስ በ2020 ነበረ ከኮቪድ-19 ቫይረስ ጋር በተያያዘ ሕይወቱ ያለፈው። ሄንሪ ግን አሁንም ድረስ በሕይወት አለ። በሚያሳዝን ሁኔታ የዚህ ታሪክ መጨረሻ ካለመታወቁ ባሻገር ብዙ ሊመለሱ የሚገባቸው ቁልፍ ጥያቄዎች ለምን እንደሆነ ሳይታወቅ መልስ ሳይሰጥባቸው አሁንም ድረሳል። እናቱ ከምትሰራበት ቡና ቤት ኖርማን ከልጆቹ ጋር ከወጣ በኋላ ለመጨረሻ ጊዜ ከማን ጋር ነው? ኖርማን አድራሻው የጠፋው እንደሚገመተው የዲን ኮርድ ሰለባ ሆኖ ስለነበር ነው፣ የተረጋገጠ ነገር የለም። በዚያ ቡና ቤት ውስጥ ከኖርማንና ከሁለት ልጆች ጋር አብሮ የነበረው ወጣቱ ሰውስ ማን ነው? የተባለ ነገር የለም። ኖርማን መጨረሻ ላይ ከመሰወሩ በፊት ለብሶት ስለነበረው ልብስም ይህ ነው አልተባለም። ለምን እነዚህ ሁሉ መልስ የሚሹ ጥያቄዎች በመደበስበስ አለፉ? ከኋላው የተለየ ውስብስብና ሚኒስትራዊ ነገር አለ ወይስ እውነት ፖሊስ በቂ መረጃ ባለማግኘቱ ነው? ቡናማ ፀጉር አለው፣ አይኖቹ ሰማያዊ ቀለም የሆኑ 5.8 ኢንች የሚረዝመው መቶ 130 ፓውንድ የሚበዝነው ነው ምስኪኑ የእናቱ ተወዳጅ ልጅ ኖርማል፣ ዛሬ ድረስ በህይወት ቢኖር ስልሳ ሰባት ዓመቱ ነበር።